አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁ። እንዴት ናችሁ? ሁን ያሉ አልሐምዱሊላ። ሜሙሸቃኒት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለዚሁም ከዋናው ስቱዲዮ ከመዳም ኩሽና፣ ጌማት እየበላችሁ ሺ ሀገሬ ልጆች፣ ጌማት እየሰራው ነው እና ዛሬ አንድ እህታችን በጣም ረዘም ያለ ኮመንት በባለፈው የሳውዲ አረቢያ ተፍትሽ ቀጥሏል ባልኩት ቪዲዮ ላይ እየተጻፈ ኮመንት ነው እና የእኛን ሀሳብ አስተያየት ትፈልጋለች እና ሁላችሁም ኮመንት ላይ ሀሳብ አስተያየታችሁ፣ ምክራችሁን ለግሷት ማለት ነው። ፒና አድርጌላት ነበር። ጽሁፉ በጣም ረዥም ስለሆነ የሚሆን አላውቅም። ማንም ሰው የመለሰላት የለም እና ደራህቴ አይተሽ እንዳታልፊ ስላለች እንዲሁም ደግሞ በዚህ ችግር ውስጥ ያላችሁቶች ካላችሁ ትማሩበታላችሁ እና ኮመንቱ ትንሽ አድካሚ ይሆናል ማንበቡ፣ ግን እንሞክር ማለት ነው። እንግዲህ ስለ አንዳንድ ቃላቶች ምናምን ነገር ይቅርታ፣ ገና ከአሁኑ ማንበብ ሳልጀምር ማለት ነው። እንዲሁም ጎበዝ ነች፣ እንደዚህ አርጋ መጻፏ ራሱ ላይ ኮመንት መጻፍ እኮ በጣም ነው የሚያደክም መሆንና ያም ሆኖ እንደዚህ አርጋ ስለ ጻፈች እናመሰግናለን። ይህን ይውድ ስለ መጣሽም ስለ ኮመትሽም፣ እንግዲህ በቻልኩት አቅም ከራሴ ተሞክሮም ደግሞ ያለብሽን ችግር እንዲህ ብታረጊ ይሄ ቢሆን ይሄ ነው ለማለት እንዲመቸኝ እስኪ መጀመሪያ እናንብበው። ሁላችሁም ላይክ አድርጉ፣ ሸራ አድርጉ፣ የሀገሬ ልጆች ማለት ነው። አሁን ወደ ኮመንቱ ማንበብ እንሄድ ማለት ነው። እንኳን ደህና ምጣሽ፣ የኔውድ በጣም ደስ የምትኝ ነገርስ አይዞሽ ውዴ፣ በርቼ። እኔ ምልሽ ግን ብዙ ጊዜ ብሬን እያባከኑብኝ ከሰዎች ጋ አጣላለሁ። የሆነ ሰዓት ላይ ለምን ነው እንዲህ የምታደርግኝ? ብር ብዬ መጥቼ እንዴት እንዲህ ይሆናል? አለያ ከሌላ መግባት አለብኝ ስላት፣ እኔ ሌላ ቤት ልውሰድሽ እና ላስገባሽ፣ ከዛም ከተመቸሽ ትሰሪያለሽ፣ ካልተመቸሽ ዙረሽ ትመጫለሽ አለችኝ። አንቺ እኮ አይደለሽም ስራ የምታስገብኝ፣ ሌላ ቤት የሚያስገባኝ ሌላ አካል ነው አልኳት እና ዘጠኝ ወሬ ነው ብዙ ጊዜ እንጨቃጨቃለን። ብዙ ጊዜ እንድ ሰራ ፍላጎት አላት። ምን ያክል አመት ትሰሪያለሽ አለችኝ። አላቅም ስጨርስ እናወራለን አልኳት። ደግሞ በአቋራጭ ለአንድ አመት ነው እኮ ያመጣውሽ አለችኝ። ከዛም ቢሮ ያለው እኮ ለሁለት አመት ነው አልኳት። አይ መጨመር መጨመር ከፈለሽ ትጨምሪያለሽ እንጂ እኔ የአንድ አመት ነው አለችኝ። ችግር የለም ሁሉም ሲደርስ አልኳት። ደግሞም በጣም ስለምታሰቃየኝ ደግሞም ስሙ ከዚህ ላይ ደግሞም በጣም ስለምታሰቃየኝ፣ ግን እንዲህ ሁልጊዜ እየተጨቃጨቅን ጠባይ መጣም፣ ወደ ሀገሬ ብሄድ ይሻለኛል የምታስተካክሉ ከሆነና ከተስማማን እንጂ የምሰራ እንኳንም አንድ አመት ሆነ መሮኛል አልኳት። ከዛም ሱቅ ራስሽ ሂጂና አለች። ደግሞ ራስሽ ሱቅ ይጅና የምትፈልጊውን ግዢ፣ ደግሞም ከኛ መጠቀም ከፈለሽ ችግር የለም ተጠቀሚ አለችኝ። ደግሞ እኮ በዋይፋይ ሁላ እንጣላለን የከፍቱልኝና ባይፎን ስልካቸው ዝርሆ ያጠፉብኛል። ብቻ ሆዲፍቸው የኔን ስቃይ አብሶም ያለ ጋለሞታ የሚያሰቃይኝ ብዛቱ። እናም ምን ልልሽ ፈልጌ ነው። በዚህ ጉዳይ ምን ትያለሽ? እንዳታልፍኝ መላ በይኝ። ሲቀጥል ጠለብ ኢጃዛ ኮንትራት ማለት ምን ማለት ነው? ሁሉም ስለ እነዚህ ያወራል እኔ እሰማለሁ፣ ግን ምንነታቸውም አይገባኝም። እና ከሴት ወይ ጋር ብንጣላ ቢሮ ተቀብሎ ስራ የማስገባት ኃላፊነት የለውም ወይስ አለው? እንዴት እንዴት ባለ መልኩ ነው ሴት ወይንስ የማናገራት ማለት ቢሮ ሰጂ ነው ወይንስ ወደ ሀገሬ አሳፊድ ነው? ሲቀጥልስ ከእሷ ቤት ይዞ የሚሄድ የምን አካል ነው? ለምሳሌ ከሪያድ ቢሮ አለ። ከዛም ትኬት ተቆርጦ ነው የመጣው። ሶሊያና ከተማ ትባላለች ያለሁበት፣ እና ሶሊያና ያረፍኩት ቢሮ አለ። እናም ከዛ እንደምሆን እናም ከዛም ምን እንደመሆን አላውቅም፣ ግራ ገብቶኛል። ይህንን የምታነቡ በሙሉ አደራ ክርስቲያኖች በእግዚአብሔር ስም ሙስሊሞች በአላህ ስም እንድት ባላስም ስም መልስ እንድሰጡኝ እጠይቃለሁ። ከቻልሽ ራስሽ መልሽልኝ ትላለች። አንድ ኮመንቱ ወለ በጣም ጎበዝለች። ይህን ያክል ኮመንት መጻፏ ማለት ነው እና ሁላችሁም ሀሳብ አስተያየታችሁን በኮመንት አስቀምጡላት። ሺ ይህን ማለት ነው። አንዴት ለጨንቃተ አይዞሽ ማለት በራሱ ትልቅ ነገር ነው እና በጣም ግራ ገብቷታል። እንደሰማቸው ደግሞ። እዛ ቤት ውስጥ ኃላፊው ብዙ ነው መሰለኝ። እሱ ምንድን ነው ያለ ጋለሞታ ብላልች፣ ያ ማለት ያላገቡ ሴት ልጆች አሉ መሰል ማለት ነው። ጭቅጭቅ አለ። በመጀመሪያ ግን ያልገባኝ ነገር አለ። እሱም ምንድን ነው ብሬን እያባከኑብኝ ያልሽኝ ያንቺን ብር እንዴት ነው እነሱ የሚያባክኑ ማለት በአንቺ ብር? እነሱን ማነው ኃላፊ ያደረጋቸው? ብረሽ ከእነሱ ጋር ነው የሚቀመጠው? በየወሩ ደሞሽን አይሰጡሽም ከዛ የሆነ ያልሆነውን ነገር እየገዛች ይህን እገዝችልሻለሁ እያለች ከደሞዝሽ እየቆረጠችብሽ ነው ወይስ እንዴት ነው? እስኪ ንገሪኝ። አልገባኝም ማለት ነው። እንደዚህ እያደረገችብሽ ከሆነ በመጀመሪያ ማለት ነው በየወሩ ደሞዝሽን የመቀበል መብት አለሽ። ከእነሱ እንድታስቀምጭ የሚል ህግ የለም። ስለዚህ ደሞዝሽን በየወሩ ተቀበይ። ብትፈልጊ ትልኪያለሽ አለሽ፣ ብትፈልጊ ታስቀምጫለሽ ማለት ነው። እንግዲህ ከተረገመች መዳም ከጣለሽ የምትፈልጊውን እየወጣች ግዥ፣ ከእኛም ተጠቀሚ ብላኛ ላይ ደግሞ ብለሻል ማለት ነው። ለምሳሌ ሳሙና በድሪኝ እነሱ ገዝቶ የሚያስቀምጡ ከሆነ ይሄን ካለችሽ፣ ከእነሱ አንስተሽ ተጠቀሚ። ከዛ ለምን ተጠቀምሽ ካለችሽ፣ እንደ ከእኛ እኮ ተጠቀሚ ብለሽኛል ትያታለሽ። ግን አልገዛለሽም ብላ ዘጠኝ ወር ሙሉ ስትቀመጭ እነዚህን ነገሮች በራስሽ ብር ከሆነ የምትገዥው ለምሳሌ አንቺ ሱቅ ሳትሄጂ እሷ ብቻ እየገዛች እያመጣሽ እየሰጠችሽ ይህን ያክል ብር ነው የጨረሰ ብላ ከደሞዝሽ እየቆረጠችብሽ ከሆነ እሷ እንድትገዛልሽ አትፍቀጅሽ። በሚያልቅብሽ ጊዜ አንድ ወጥተሽ ራስሽ ገዝተሽ ተመልሰሽ፣ ከዚያ በኢኮኖሚ መጠቀም አለብሽ ማለት ነው። ገብቶሻል? እንጂ በአንቺ ብር እሷን ማነው ወሳኝ ያደረጋት? ምን አገባት? ወይም ደግሞ አንቺ ያላዘሻትን እቃ ምናምን ገዝታ ካመጣችልሽ በራሷ ፍላጎት ከአንቺ ብር የሚቆረጥ ከሆነ አልፈልግም። ቤ በባለፈው አንድ ቪዲዮ አካፍያችሁ ነበር። አንዴ እህታችን ትብን ሸይኔ ሱፐር ማርኬት ልሄድ ነው ስትለኝ እንደ አግኝቼ ሳላለች እና ይሄ ይሄን አምጪልኝ ብዬ አዘዝኳት። ከዚያም በሌላ ጊዜ ደግሞ ስትለ ብሬ ስልክ አራት መቶ ሀምሳ ሪያል አነሳችብኝ። በባለፈው የገዛሁብሽ እቃ ይሄን ያክል ሆኗል ብላ ብያችሁ ነበር። እና እንደዚህ ያለ ነገር እንዳይደርስብሽ ከቻላችሁ ብራችሁን በየወሩ ተቀበሉ። ይ ብራችሁን ደግሞ በእጃችሁ አንሰጥም የሚሏችሁ ከሆነ የምትፈልጓቸውን ነገሮች ራሳችሁ ወታችሁ ግዙ። ለምን ብትሉ እነሱ በምን ግንዴ ከውድ ቦታ ካልሆነ ካልሆነ ውስድ አጣጥላ ይህን ያክል ጨርሰ ልትልሽ ትችላለች እና በብር አትቀልዱ። ሀገር ልጆች ምን ያክል ዋጋ እንደምንከፍል ሁላችንም እያየ ነው። ለብር ብለን ማለት ነው አንድ ብር አንድ ሪያል ነው ሁለት ሪያል ነው ሁለት ድርሃም ነው ብላችሁ አትናውቁ። አንድ ካልተባለ መቶ መባል የለም እና አገሬ ልጆች። ሁ እኔ እውነት ነው ምላችሁ፣ አረብ ቤት ውስጥ ሰርቼ በማገኘው ገንዘብ ቀልድ አላውቅም። ወላሂ ከምሬ ነው ምላችሁ። እና የኔ ውድ ብርሽን በራስሽ ተቀበይ። ያልፈለግሽን ነገር ገዝታ አስተምጣብሽ፣ ያልፈልግን በ የምትፈልጊውን ነገር ራስሽ ወተሽ ግዥ ማለት ነው። ሌላኛው በጣም ጭቅጭቅ አለ ብለሻል። ከመዳም ስራ በላይ ጭቅጭቅ በጣም ከባድ ነው። ሰላምሽን ነው የሚነሰው። እንዲሁም ደግሞ ኃላፊው አንድ ሰው ብቻ አይደለም ይመስለኛል። ያለ ጋለሞታ ብለሻል። ያ ማለት ብዙ ሴቶች አሉና አንደኛው ሴቶች አንደኛው አንደኛው ሴቶች አንደኛው የሆነ ነገር ሞቅ ሲላት ስንት ዓመት የመስራት ፍላጎት አለች ብላ ታንበሸበሻለች። በሆነ ነገር ደግሞ ኮሽ ብሎ ስጣሉ ደግሞ እኔ እኮ ከቢሮ ያመጦች ለአንድ ዓመት ነው እያለች ትንበጠርብሻለች። አይደለም አንዲት ኮንትራት ሰራተኛ ከቢሮ ተፈራርማ የምትመጡ ለሁለት ዓመት እዚያ ቤት ልትሰራ ነው። ገብቶሻል። ስለዚህ እሷ ለአንድ ዓመት የምትልሽ እንደፈለገች ማሽከርከር እችላለሁ ብላ ስላሰበች ነው ማለት ነው። ስለዚህ በጣም ጭቅጭቅ አለ ብለሻል፣ ሰላም የነስቶኛል ብለሻል፣ ብረሽ እየባከነብሽ ነው። ምን ትጠብቂያለሽ ማለት ቢሮ መልሽ ይባል። ቢሮ ከመለሰችሽ ስይ ቢሮ ካልመለሰችሽ ደግሞ ወደ ሀገር ሽደሽ፣ ሌላ ሀገር፣ ሌላ ቤት ቀይረሽ መስራት ትችላለሽ። የኔ ውድ አንድ የምትለፊበት ገንዘብሽ እየባከነ ከሆነ ሁለት ከሰዎቹ ጋር ሰላም ከሌለሽ ትርፍሽ ምንድን ነው? እንዴ ስለዚህ፣ አሳፍሪ በያት ማለት ነው። አሳፍሪ በያት ግን ምን ማድረግ አለብሽ መሰለሽ፣ መጀመሪያ የደሞዝ ቀን ሲደርስ ሁሉንም ብርሽን ወደ ኢትዮጵያ ላኪ። ከዚያ በኋላ ቢሮ መልሽ በያት ማለት ነው። ቢሮ አልመልስም ብላ ወደ ሀገርሽ ነው ማሳፈርሽ ካለችሽም፣ በራሷ ብር ትኬቷን ትቆርጣታለች። ምክንያቱም አንቺ ብር እንደለለሽ ስለምታውቅ ማለት ነው። ቢሮ ከመለሰትሽ ደግሞ እሰየው። ማን ነው ቢሮ የሚያደርሰኝ ያልሽው ደግሞ ራሷ ናት። ኃላፊነቱን ወስድ ያመጣችሽ ካነሳሽበት ቦታ ወስዶ መመለስ ግዴታ ያለባት እሷ ነች ማለት ነው። ቢሮ ሰጅ ብለሻት ወደ ቢሮ መትመለስ ከሆነ መመለስ ያለባት እሷ ነች ማለት ነው። ሌላኛው ጠለብ ኮንትራት እና ኢጃዛ ምንድን ነው ብለሽኛል። ጠለብና ኮንትራት ማለት አንድ ነው። ጠለብ በነሱ ነው፣ ኮንትራት ደግሞ በእኛ ነው ማለት ነው። የኔ ወድሽ ኮንትራት ኮንትራት ነው ያው ለሁለት ዓመት ተፈራርመን ስለምንገባ ኮንትራት ቤት የምንሰራ ማለት ነው ኢጃዛ ማለት ደግሞ እረፍት ነው። ኢጃዛ ቤት ማለት ደግሞ የእረፍት ቤት ማለት ነው። እሺ፣ የእረፍት ቤት አሁንኛን አይመለከተንም። ከቢሮ ተፈራርመን ነው ኮንትራት የመጣ ልጆች እሱ አይመለከተንም። አንድ በውጭ የሚሰሩ ልጆች፣ ሁለት ደግሞ የመኖሪያ ፍቃዳቸውን ራሳቸው አሰርተው ገና ወደዚያ ቤት ሲገቡ ከመዳማቸው ጋር በወር አንዴ ወይ በሶስት ወር አንዴ ፍቃድ እንድትሰጭኝ፣ እረፍት እንድሰጭ ብሎ ተባብሎ የገቡ ልጆች ከሆነ ወደዚያ ወደ ኢጃዛ ቤታቸው ራሳቸው ወደ ተከራዩበት ማለት ነው ሄደው ማረፍ ይችላሉ ማለት ነው። ግን እንደኛ ኮንትራት ያለነ ግን ኢጃዛ የለንም። ይኸው ስንት አመት የኖሪ አንድም ቀን ኢጃዛ ወጥቼ አላውቅም። ሲጀመርም ኢጃዛ ቤትም የለኝም። ማዘም አልፈልግም። ሀታ በውጭ የምሰራ ቢሆን ለምን ብትይ ኢጃዛ ከጥቅሙ ጉዳት ነው የሚያመዝንሽ። ብራት ይዥብ ማለት ነው። እና ይሄን ይመስላል ምከሯት።